አሰላሙ አለይኩም ወራህመቱላህ ወበረካቱ የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ በሀሩን ሚዲያ ተመልካቾችና በአካባቢ ማህበረሰብ በተገኘ የገንዘብ ድጋፍ የመስጅድ ቦታ ተገዝቷል በቦታውም ጊዜ መስጅድ ተገንብቷል ይህንን የተመለከተ መሰናዶ አዘጋጅተናል አብራችሁን ቆዩም በኮልፌ ቀራንዮ ክፍለ ከተማ ወረዳ ሁለት ልዩ ስሙ ጀሞ ሶስት ጀርባ ውሃ ልማት አካባቢ የሚኖሩ ሙስሊም ነዋሪዎች ከ16 ዓመት በላይ የመስጅድ ጥያቄ ቢጠይቁም እስካሁን ምንም ምላሽ እንዳልተሰጣቸው በመስጅድ እጦት መቸገራቸውን ከዚህ ቀደም አሮሜዳ በቦታው በመገኘት ዘገባ ሰርቶ ወደ እናንተ ወደ ተከበራችሁ ውድ ተመልካቾቻችን አድርሶ ነበር። አሁን እዚ አካባቢ ምንም ነገር የለንም ው የምንሰግድበትም ምንም ነገር የለንም። እችን መድረሳ ተከራይተን ልጆቻችንም ይቀራሉ፣ እኛም እንሰግድበታለን አይ በቃ ነው ዝም ብለን ቆመን ነው የምንወጣው ማለት ይቻላል። በደንብም አንሰግድ። ከነበርኩበት ወደዚህ ሲመጣ ምንም መስጅድ መድረሳም አልነበረም። እችን ቦታ ተከራይተን አልሐምዱሊላህ ከምንም በላይ ቤት መስገድ ሞት ነው እና እንሰግድባታለን። ልጆቻችንም ይቀራሉ። ማህበረሰቡ ምናልባት በውል ንክል ባይባለም በጣም ብዙ ማህበረሰቡ ነው ያለው። በጣም ግን የሚያሳዝነው ነው ከስር የወጣ ያለው ትውልዱ እድሎችን እያገኘ አይደለም። ያው ብዙ ቦታ እንደ ሀገር እንደ ዓለም ብዙ እየተደረገ የሚደረጉ ነገራቶች አሉ። በሰለጠኑ ዘመን እኛ በጣም ወደ ኋላ ቀርተናል። አለመታደል ነው እና አሁን እኛ ለመጠየቅ ፈንድግ ነው በመላው ዓለም ያሉ ሙስሊም ወንድሞቻችን ይህን ችግራችን እንዲቀርፉልን ነው። ምናልባት አሁን ተከራይተን ያለነው ለዛ ከሌላ እምነት ተከታይ የተከራየ ነው፣ ወይ ግዙኝ፣ ወይ ደግሞ ዞር በሉልኝ የሚል ነገር ነው ያለን የመበተን አደጋ ተጋርጦብናል። በአካባቢው የሚኖሩ ሙስሊሞችን በአቅምጦት ምክንያት አንድ ደሳሳ ጎጆ ተከራይተው ከ60 በላይ ተማሪዎችን በዚያችው ቦታ ውስጥ ተፋፍገው ቂርአታቸውን በማከናወን ላይ ይገኙ የነበረ ሲሆን ፕሮግራሙን በሀሩን ሚዲያ የተከታተሉ ተመልካቾች እና የአካባቢ ጀማዎች ርብር በማድረግ 120 ካሬ ሜትር የሚሰፋ የመስጅድ ቦታ ተገዝቶ በመስጅዱም ከድሮ በጣም የተሻለ መስጅድ መገንባት ተችሏል። ይህንን አስመልክቶም የመስጅዱ ጀማዎች ሀሩን ሚዲያና ተመልካቾቹ እንዲሁም የአካባቢው ጀማዎች ለሰሩት መልካም ስራ በትናንትናው ዕለት የምስጋና መርሃ ግብር በመስጅዱ አካሂደዋል። አልሐምዱሊላህ፣ አልሐምዱሊላህ፣ አልሐምዱሊላህ። እስቲ አንዴ ሁላችሁም አልሐምዱሊላህ በሉ። አንዴ ድገሙት እስቲ። ባለፈው አመት እዚህ ቦታ ላይ በእርግጥ እዚህ ቦታ ላይ ሳይሆን እዚህ አካባቢ ላይ ልበለው፣ ቦታው የለም እዚህ አካባቢ ላይ የተገናኘ ነው። ምናልባትም በወደቀች ለመግባትም በማትመች ቦታ ላይ ነበረ። ሀሩን ሚዲያንም የዛሬ ዓመት ስንጠራ የጠራ ነው ያው፣ ይህም ቦታ በምታዩት መልኩ እንዲገነባ እገዛ፣ ድጋፍ ቤተሰቦቹ እንዲያስተባብርልን ነበረ። ዛሬ ደግሞ አላህ ብሎ አሳክቶት ዛሬ ሀሩን ሚዲያዎችን ለምስጋና ጠርተናቸዋል ማለት ነው። ይሄ በአላህ ፈضል ነው በአላህ ችሮታ የሆነ ነገር ነው አልሐምዱሊላህ ማለት ወላ ደጋግመን ማመስገን አለብን አልሐምዱሊላህ ስለዚህ የዛሬው መርሃ ግብር አጭር ነው በዋናነትም ሀሩም ሚዲያንና የሀሩም ሚዲያ ቤተሰቦችን ለማመስገን የተዘጋጀ ፕሮግራም ነው በመርሃ ግብሩ ላይም የሀሩን ሚዲያ ባልደረቦች እንዲሁም የመስጅዱ ጀማዎችና ኮሚቴዎች የተገኙ ሲሆን ይህንን ሀይረ ስራ ለሰሩ የሀሩን ሚዲያ ተመልካቾች ምስጋናቸውን አቅርቧል። የመስጅዱ ኮሚቴዎችም በዚህ በሀሩን ሚዲያ ተመልካቾች የተደረገው ስራ እጅግ እንዳስደሰታቸውና ከነበሩበት ጨለማ አውጥቷቸው አሁን ትልቅ እፎይታ እንደሰጣቸውም ነው ለሀሩን ሚዲያ የገለጹትም። አያይዘውም ሀሩ ሚዲያ የሚሰራው ስራ እጅግ ትልቅና ለሙስሊሙ ማህበረሰብ አለይታ መሆኑን እያሳየ የሚገኝ ሚዲያ በመሆኑ ሙስሊሙ ማህበረሰብ ሚዲያውንም በማጠናከር ሊሰራ እንደሚገባ አሳስበዋል። ብስምላ አልሐምዱላህ፣ ሰላቱ ሰላም ላ ረሱሉላ ሰለላ ለ ሰልም። አልሐምዱላህ። እንግዲህ ያው ምናልባት ከዓመት በፊት እዚሁ አካባቢ በሀሩ ሚዲያዎች በኩል ሀሩ ሚዲያዎችን አምጥተን እዚሁ ተሰብስበን ነበር። በዚህ መልኩ ተመችቶን አልነበረም የተቀመጥንም። ልጆቻችንም እኛም እናቶችም ምናልባት ግቢው ላይ ሻራ ወጥረን ከፀሐይ ጋር ሆነን ነበረ ያሳለፍ ነው። አልሐምዱሊላህ። አላህ እጀዛቸውን ይክፈላቸው። እና ረሱ ላ ስለም ምን አሉ? ሰውን ያላመሰገነ አላህን አያመሰግንም የሚል ነገር ነው ያሉት። ይህም መስጅድ በዚህ ልክ እንዲቆም ትልቁን ሰበብ የሆኑን ሀሩን ሚዲያዎች ናቸውና አላህ እጀዛቸውን ይክፈላቸው ምክንያቱም እነሱን እዚያ አምጥተን በአናሳይና ያለውን ችግራችንን የነበርንበትን ጨለማ ለሙስሊም በዓለም አቀፍ ደረጃ ላሉ ሙስሊም ወንድሞቻችን ባያሳዩልን ኖሮ ከዚህ ጨለማ ላንወጣ ነበር። ምክንያቱም የግዥው ጉዳይ ላይታሰብ ነበር ማለት ነው። እና እነሱ መጥተው ከዘገቡ በኋላ ነው አብዛኛው ኦልሞስት ወደ 75 ፐርሰንት የሚባል ደረጃ የግዥው ብር የገባው ገቢው የተገኘው በእነሱ በኩል አብዛኛውን ወደ 75 ፐርሰንት የሚሆነው በሀሩን ሚዲያ ቀርጾ ባስተባበረልን ነውና የተሳካው። አሁንም ደግመን ደጋግመን አላህ ኸይር ጀዛቸውን ይክፈላቸው፣ አላህ ይቀበላቸው። አይካ ሌሎች ብዙ ሚዲያዎችን ው እናያለን። መቼም ግን እንደው የማህበረሰቡን ችግር እታች ወርዶ ወላ ስር ወርዶ እንደውም በብዛት ደካሞች ጋር ነው ሀሩን ሚዲያ በብዛት የሚታየው። ታች ያለው ታችኛው ማህበረሰብ ጋር ነው የሚታየው ና እታች ወርዶ የሰው ችግር ምንድነው የሚለውን ነገር አይቶ መርምሮ ለሰፊው ማህበረሰብ እንዲደርስ እየሰራ ያለ ሚዲያ ነው። አላህ ኸይር ጀዛቸውን ይቀበላቸው። ምናልባት መልእክቴ መልክት የሚደርስ ከሆነ በሰሞኑ ደግሞ ሀሩን ሚዲያም የገቢ ማሰባሰብ ፕሮግራም እያደረገ ነው ራሱን ለማጠናከር ለማደራጀት አይቃ እዚህ ፕሮግራም ላይ ያኔ የነሱ የያዙት ፕሮግራም ላይ ተሳትፎ የምታደርጉ ሰዎች እኛ አንድ ማሳያ ነን ብዬ አስባለሁኝ። ምክንያቱም በትክክል ይሄ ሚዲያ እየሰራ ያለው ስራ ማህበረሰብ ተኮር ነው። ይሄ ሚዲያ እየሰራ ያለው ስራ ኢስላም ተኮር ነው። ይሄ ሚዲያ በትክክልም ታችኛው ታችኛው ማህበረሰብ ኦልሞስት ብዙ ቦታ የተረሳው ማህበረሰብ ጋር ወርዶ እየሰራ ነው፣ እና ሀሩን ሚዲያን ደግፉ እላለሁኝ። እኔ በዚሁ መልእክቴን ላስተላልፍ ብዬ ነው አጋጣሚውን ካገኘው። መላ ሽኩሪ ናሳ ላሽኩሩላህ፣ ሰዎችን የማያመሰግንም ሰው የማያመሰግን ሰው አላህንም አያመሰግንም ብለው ስላሉ ነቢ ስ ሰለም አንደኛ ለማመስገንም ነው፣ ሁለተኛ በሀሩን ሚዲያ በኩል እገዛ ያደረጉልን እህት ወንድሞች ያስገቡልን ብር ምን ላይ ዋለ የሚለውን ነገር በዚህ አጋጣሚ ምን ደረጃ ላይ እንደደረስንና ቀጣይ ደግሞ ምን ያስፈልጋል የሚለውንም በዚህ አጋጣሚ ለመግለጽ ያክል ነው። ከነባራዊ መነሻ ለመነሳት ያክል ባለፈው ትዝ ይላችሁ ከሆነ እቺ መድረሳ የነበረችው አንደኛ ቤት ክራይ ነበረ፣ አንደኛ የቤት ክራይ ነበረ። ሁለተኛና ለየት የሚያደርገው ቤቱ ቤቱ የኢአማኝ ወይም ደግሞ ከካፊር ላይ የተከራየ ነው ቤት ነበረ። አላህ ሂዳ ይስጠው። በቦታው የተገኘው ባልደረባችን ክማል ኖርዬም ሀሩን ሚዲያ ተመልካቾች ላበረከቱት ነገር በሚዲያው ስም ምስጋናውን ያቀረበ ሲሆን ከመስጅዱ ጀማዎች የተበረከተውን ሽልማትም ተቀብሏል። በቅድሚያ እንኳን ደስ አላቸው። ያው እሱ ቀደም ብሎ እንዳለው ከዚህ ቀደም የነበረውን ፕሮግራም የሰሩት ባልደረቦች የነበሩ ባህሩ በእርግጥ ስራ አስኪያጃችን ነው። የአዲስ አበባ ስቱዲዮ ስራ አስኪያጅ ነው። በዚሁ አጋጣሚ ሀሩን ሚዲያ ሶስት ስቱዲዮዎች አሉት። አሜሪካ ዋናው ስቱዲዮ አለ፣ አዲስ አበባና ደቡብ ደግሞ ሀላባ ስቱዲዮ አለን ማለት ነው። ለጊዜው በሶስት ስቱዲዮዎች የተለያዩ ስራዎችን እንሰራለን። እናንተም እንደምታውቁት እንግዲህ ሀሩን ሚዲያ በተለይ በማህበረሰብ እንደዚህ ታች ያሉ ችግሮችን በመመልከት ለሚመለከተው አካል ድልድይ በመሆን ያደርሳል። እንግዲህ አላህ ሳክቶት ይህ መስጅድም መጀመሪያ የነበረበትን ሁኔታ በተለያዩ አጋጣሚዎች የመጀመሪያው ፕሮግራም ሲሰራ እንደውም ብዙ እንትን አልሆነም ነበረ ውጤታማ አልሆነም ነበርና የሆነ ጁማ ሰዓት ላይ ለምን በድጋሚ ያንለቀውም ተብሎ ሲለቀቅ አስታውሳለሁ። ከዛ አንዴ እንደውም ምን ነው ይመስለኝ ዜናውን የሰራሁት እና በሁለት አጋጣሚዎች የነበረበትን መመልከት ች እያለሁ አሁን በጣም ያና አሁን የነበረው ሁኔታ እጅግ በጣም ይለያያልና ይህ እጅግ በጣም የሚያስደስት ነው። ይሄንን ፕሮግራም ለሰሩት ባልደረቦችም እንዲሁም ሀሩን ሚዲያ ተመልካቹ ነው። በተለያዩ ጥያቄዎች ምላሽ ለሚሰጡ ተመልካቾቻችንም በዚህ አጋጣሚ ምስጋናችንን ማቅረብ እፈልጋለሁ። እንግዲህ በተለይ ቀደም ተብሎ ሲገለጽ እንደነበረው ሀሩን ሚዲያ ሞር ትኩረት አድርጎ የሚሰራው እንደዚህ ብዙ ሰው ትኩረት የማይሰጧቸው ትልልቅ ይሄ ሚዲያዎቹም ትኩረት የማይሰጧቸው የተረሱ አካባቢዎችን የተረሱ ነገሮችን እንዲወጡ በማድረግ ነው። ሀሮ ሚዲያ ሲሰራ የነበረውና አሁንም ወደፊትም የሚሰራው በዚሁ መልኩ ነው የሚቀጥለው። እንግዲህ እናንተም ዛሬ ዝድ ደርሳችኋል፣ ወደፊት ደግሞ ያለውን ካላህ ጋር ኢንሻ አላህ። ተመልካቾቻችንም ይህንን አሁን ያለበትን ሁኔታ አይተው ዝም ይላሉ ብዬ አላስብም። መስጅዱ ያው እንደምናየው መሰረቱ እና የተወሰነ ነገሩ ቢሰራም የተወሰነ ነገር ይቀረዋል እና ያንን በማስጨረሱ ደግሞ ተመልካቾቻችን ይሳተፋሉ ብዬ ተስፋ አረጋለሁ ኢንሻ አላህ ከዚህ ቀደሙ ማለት ነው። ቀደም ተብሎ ሲገለጥ እንደነበረው ሀሩን ሚዲያ ያው ማህበረሰብ ላይ ሲሰራ የራሱ የሆነ ገቢ የለውም። ያው እንደዚህ አይነት ስራዎች ኢንካም አያመጡ አሁን ሀሩን ሚዲያ አጠቃላይ ወደ ሀያ ሰራተኞች አሉት አዲስ አበባ እንኳን ወደ 11 ሰራተኞች አሉት ሶስት ጋዜጠኛ ሶስት ካሜራማን ኤዲተርና ኦፊስ ማኔጅመንት ጨምሮ ስራ አስኪያጁ እንዲሁም ሌሎችን ሰራተኞች ጨምሮ በሶስቱም ስቱዲዮዎቻችን አጠቃላይ ወደ ሀያ ሰራተኞች አሉ። ፓርታይም የሚሰሩ ወይም ደግሞ ቤታቸው ሆነው የሚሰሩትም አሉ። ከነሱ ጋር አጠቃላይ ወደ ሀያ ሁለት ሀያ ሶስት ሰራተኞች እንሆናለን ማለት ነው። እነዚህ ሰራተኞች ደሞዝ የሚከፍለው ካሜራዎችን፣ ማቴሪያሎችን የሚያሟላው እንደዚሁ ከተለያዩ ወንድሞች በተለያየ መንገድ ከሚያገኛቸው ገቢዎች ነው እንጂ የራሱ የሆነ ቋሚ ኢንካም የለውም እና ይህንን አስመልክቶ በቀጣይ ኖቨምበር 15 እና 28 በአሜሪካ ዋሽንግተን ዲሲ ሜሪላንድ እና ቨርጂኒያ አካባቢ ወይም ዲኤምቪ ተብሎ በሚጠራው አካባቢ ገቢ ማሰባሰብ ያደርጋል። እንዲሁም ኖቬምበር 28 ደግሞ በተመሳሳይ በአሜሪካ አትላንታ ስቴት እንዲሁ ተመሳሳይ የገቢ ማሰባሰቢያ ያደርጋል። ይህ ምንድነው? ወደፊት እነዚሁን የምንሰራቸውን ስራዎች በተሻለና በስፋት ለመስራት አቅማችንን ማጎልበት አለብን። የተሻሉ ስራዎችን ለመስራት ሰራተኞችን መጨመር ያስፈልጋልና ለዛ ተብሎ በሀገር ውስጥም እቅዶች አሉ እንደዚህ ገቢ ማሰባሰቢያዎችን የማድረግ ከዛ በኋላ ሚዲያው የራሱ ኢንካም የሚፈጥርበት ወይም የራሱ ገቢ የሚፈጥርበት መንገድ ይፈለጋል ማለት ነው። በዚህም ላይ ተመልካቾቻችንም እዚህ መስጅድ ጀማዎችም እንድትሳተፉ ጥሬና አቀርባለሁ። እንግዲህ ሚዲያ በሚያስፈልገው ሰዓት ሁሉ ይሄ መስጅድ ሚዲያ በሚያስፈልገው ሰዓት ሁሉ እዚሁ ከጎናችሁ ሆነን ኢንሻ አላህ ይህ መስጅዱም እንደተጀመረ ያልቃል ብዬ ተስፋ አደርጋለሁ። በአዲስ መልኩ የተገነባው አቅሳ መስጅድ ባለባቸው የገንዘብ እጥረት ምክንያት ምንጣፍ፣ ማይክራፎንና ዲኮር የሚቀሩት በመሆኑ ቀሪ ስራዎችንም ሙስሊም ማህበረሰብ በመረባረብ እንዳጠናቀቅላቸው እንዲሁም ቀደም ብሎ መስጅዱ ሲገዛም የተወሰነ ብድር እንደገቡም ገልጸዋል። ይህንኑም ከዚህ ቀደም የለከሱ የሀሩን ሚዲያ ቤተሰቦች እንዲሁም ሌሎች ይህንን ሀይረ ስራ የሚከታተሉ ሁሉ እንዲያግዟቸው ከስር በተቀመጠ አካውንትም የቻሉትን እንዳስገቡ ጠይቀዋል። ይህንኑ አስመልክቶ በቦታው መገኘት ያጠናቀርነው ዘገባም ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን ብያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር እንዲሆን ተመኘን። ወሰላሙ አሊኩም ወራህመቱላ ወበረካቱ።